ቅርጫችሁ በጠየቃችሁ መሰረት ይህን ፓስታ ስሰራ የተጠቀምኩትን ፔስቶ ሶስ ወይ ግሪን ሶስ አብረን እንስራው። በዋነኝነት የሚያስፈልገን ግብአት የቤዘል ቅጠል ነው። ይህን ቤዘል ቅጠል ከፍሬሽ ኮርነር ማግኘት ትችላላችሁ። የተጠቀምኩት ሁለት ላስቲክ ነው። ከዛ እንዲህ ከቀነጣጠስን በኋላ ጎርጓዳ ሳህን ውስጥ በመጨመር በረዶ ከዛም በኋላ ውሃ እንጨምርበታለን። ይህ የምናደርግበት ምክንያት በኋላ ስቶር በምናደርግበት ጊዜ ከለሩ ወደ ብራውን እንዳይሄድብን ነው ማለት ነው። ከዛ ላይት ሊካሸነ በኋላ አምስት ደቂቃ ውሃ ውስጥ እናስቀምጠውና አውጥተን በደንብ አድርገን ውሃው እናጠላለን። ከዛም በመቀጠል አንድ አራተኛ ኩባያ የሚሆን የለውዝ ፍሬ ወይም ደግሞ ሁለት የሾርባ ማንኪያ የለውዝ ቅቤ መጠቀም እንችላላችሁ። ሶስት ፍሬ ነች ሽንኩርትና አንድ ተለቅ ያለ ሎሚ ወደ ውስጡ እንጨምቃለን። ሎሚ ከሌላችሁ በአቼቶ ሰብስቲትዩት ማድረግ ትችላላችሁ። ከዛ በይዘላችንን ትንሽ ጨው አርገን እንፈጫዋለን። እዚህ ጋር አንድ ኩባያ ሚሆን ኦሊቭ ኦይል ተጠቀም ያለው ኦሊቭ ኦይል ማይመቻችሁ ከሆነ ኖርማል ዘይት መጠቀም ትችላላችሁ። ከዛ ዳርዳሩን ዳሩ እንደዚህ ስኩፕ እያረገን ሁሉም እኩል ሆኖ እንዲፈጭል ማለት ነው። መፍጨታችን ቀጥላለን። ሜይ ዘይቱን ጨምረን የፈለግነው ቴክኒክስ ኪመጣለን ድረስ መፍጨት ነው። ፋይናሊ ይሄን ይመስላል። ኔ ፔስቶ ሶስ ከፓስታ ጋር ከቺክን ጋር ከሰላጣ ጋር እንዲሁም ሳይድ ላይ ከዳቦ ጋር አድርገን ማቅረብ እንችላለን። ሞክሩት፣ ቀላል ነው። ሌላ ማየት የምትፈልጉት ነገር ካለ ኮመንት ላይ ሌት ሚ ኖው። ፒስ አውት።